አብዛኛው የሀድያ ማህበረሰብ ወደ ፕሮቴስታንት ህብረት በቱ ሲመጡም ደግሞ በሁለት አይነት መንገድ እንደሆኑ ነው። ከቢሩ ፈልጎ የመጣለ አብዛሃኛው ደግሞ ተገዶ እንዲመጣ የተደረጋለ አሉና ወላሁ ልሙስተዓን እና ከዚያ በኋላ በእናንተም በእኛም በሌሎችም ሙስሊሞች ላይ ደግሞ ኃላፊነት ቻሉ ምናሉ ከዛ የምትለው

ወደ መጀመሪያ ሰው እምነት መስሩ መጣራት ግድ የሆነው ያለው የቁራኑ የዑለማኡ የመሰልኩቱ የወጣቱ የማን የሁላችሁ ግዴታ ሆናል። ስንጣራ በሕክማ በጥበብ እነዚያ መንገድ የሳቱ ወንድሞቻችን ወደ ቀጥተኛው መንገድ መጣራት አለብን አሉ። ይሄንን ግዴታ መወጣት ያለበት እኛ እዚህ ያለን በዚህ ማህበረሰብ ውስጥ የምንኖር እስልምና አላህ ሱብሓነሁ ወተዓላ የወፈቀን ሰዎች ከኛ ደግሞ ዑለማዎቹ፣ ዱዓቶቹ፣ ቁጣባዎቹ፣ አኢማዎቹ የተዳረጉ በዚህ ማህበረሰብ ውስጥ የተመሰረቱ ማህበረሰቦች ወባ ነው ማህበረሰቦች ይሄ ኃላፊነት የግድ መወጣት እንዳለባቸው ነው ይሄ የሚያሳየው ማለት ነው። ነጥዋን ይፈላ አንድ ምናልባትም ከናንተ የበለጠ ሌሎችን የሚመለከት ርዕስ ነው የተሰጠኝና ይሄንን ርዕስ እናንተው ይዛችሁ እናንተው ዘንድ ማስቀረጥ ሳይሆን ሌሎችን ዘንድ እንድታደርሱ ጥረት እናደርግ ይገባል ነው። አልኢስላሙ ዲኑ አልአንቢያ የሚል ርዕስ ነው። እስልምና የነቢያቶች ሃይማኖት ነው የሚል ማለት ነው። ምክንያቱም ሌላ ነገር ከመደብ ይተከሉ ከኛው ጋር የሚሆኑ ወገኖቻችን ማለት ነው የሚያምኑባቸው ወይም ደግሞ ደረጃቸውን የሚያውቁላቸው ትላልቅ ከሆኑ አላህ የመረጣቸው